በርካታ ታዋቂ ኦርቶዶክሳውያን የኪነ ጥበብ ሰዎች የሚመሰክሩለት እናም የተመሰከረለት ግማደ መስቀሉ ያረፈበት መስቀለኛ ቦታ ግሸን ደብረ ከርቤን በተመለከተ የምናጋራችሁ መረጃ አለን። አባ ገብርኤል የእናንተ አውድ አይመለከተኝም፣ የእኔ አውድ ተረዱኝ አይነት አስተያየት ሰጥተው ተመለከትኩ። አንድ ነገር ግን እንዳደንቅ ፈቀዱልኝ። አንደበተ ሩትነታቸው አስደምሞኛል። በዚያ አንደበተ ሩትነት ኦርቶዶክሳዊ ትምህርትን ቢያስተላልፉበት ደግሞ የበለጠ ያማር ይሆን ነበር። በትረ ማርያም አበባው የተናገሩትን እውነታ በዘርዘር መረጃችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክሳውያን በዚህ ቻናል ላይ የተለያዩ ኦርቶዶክሳዊ መረጃዎችን በየለቱ የምናደርሳችሁናል ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም ቪዲዮችንን ኮደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ ሳቶ መረጃዎቻችን እናምራለን። አባ ገብርኤል የእናንተ አውድ አይመለከተኝም የኔን አውድ ተረዱኝ አይነት አስተያየት ሰጥተው ተመለከትኩኝ። አንድ ነገር እንዳደንቅ ግን ፍቀዱልኝ። አንደ በተሩትነታቸው አስደምሞኛል። በዚህ አንደ በተሩትነት ኦርቶዶክሳዊ ትምህርትን ቢያስተላልፉበት ደግሞ የበለጠ ያማረ ይሆን ነበር። ብጹዕ ሆይ ሰውሉ ለምን ብሎ የተቃወሙት በእርሱ አውድ መሳት ሆኖ ሳለ አውዱን ተረዱኝ ማለት ለምን ይሆን? ነይ ነይ እምዬ ማርያም ቤዛ ነሽ አሉል ዓለም ብለን ስንዘምር የእርሷን ቤዛነት የክርስቶስን ቤዛነት የሚተካ ነው ወይም የሚተካካነው ብለን እንዳልሆነ ሳይረዱ ወደ መተቸት ሄዱም። እርሷን ቤዛ ስንላት እግዚአብሔር በሰጣት ጸጋ ቤዛ ሔዋን፣ ቤዛ ሀጣን በመሆኗ ነው። ከእግዚአብሔር በተሰጣት የምልጃ ጸጋ ሰውን የምታስተምር ስለሆነ ቤዛ ይተኩሉ ዓለም እንላታለን። ሳይረዱ በታድሶች ቅኝት አዙሪት ቤተ ክርስቲያን የማትለውን እንደምትል አስመስለው ሲተቹ ስናይም እንዴት የተባለበትን አውድ ሳይረዱ ይናገራሉ ብለን አውዱን ለማሳየት ጻፍን። ሌላው ግን አንዳንዱ ወደ ስድብ አምርቶ አስተው ያለው ስድብ ተገቢ አይደለም። የሰው ልጅ ከተሳሳተ ስህተቱን በማስረጃ ማስረዳት በቂ ነው። ከተሳደብን ግን እኛም የጥፋቱ ተባባሪ ስለምንሆን በተቻለ መጠን ላለመሳደብ መጣር ይገባናል። እውነት ያለ ስድብ በእውነትነቷ ብቻ ስትነገር የሁሉንም ህሊና ትገዛለች። ስድብ ከተቀላቀለበት ግን ትደበዝዛለች። ስለዚህ በተቻለን አቅም እውነትን ያለምንም ስድብ መግለጽ መልመድ አለብን። ብፁነቱ ሆይ በትርጓሜም በነገረ ማርያም ትምህርቱም ስለ ፈያታዊ ዘየማን የተነገረውን እንደማይቀበሉ ጽፈዋል። በትርጓሜም በነገረ ማርያም የተገለጸውን ጉዳይ ለምን እንደነቀፉት በቂ ማብራሪያ መስጠት ይጋባውታል። በቤዛ ጉዳይ ብቻ ሳይሆን በሌሎች ጉዳዮችም ከኦርቶዶክሳዊ አስተምህሮ ያፈነገጠ ንግግርን አድርገዋል። በዚህ በግልጽ ይቅርታ ቢጠይቁ መልካም ነው። አንዳንዶች ደግሞ አቻ ፍለጋ ሲሯሯጡ አይቻለው። የተሳሳተ እኩልነት ፈጥረው እገሌ በዚህ ጉዳይ እንዲህ ብሎ ነበር፣ እርሱ ዝም የተባለ ቢሮ እንዲህ ስለሆነ ነው የሚሉም አሉ። ስህተትን በብሄር መደበቅ አይገባም። እኔ እንዲህ ስለሆንኩ ነው የሚለውም ተገቢ አይደለም። ጉዳዩን በኦርቶዶክሳዊ መነጽር ማየት ይገባናል፣ ሲሉ በትረ ማርያም አበባው ይህንን መልእክት አጋርተዋል። ግማደ መስቀሉ ያረፈበት መስቀለኛ ቦታ ግሸን ደብረ ከርቤ። ግሸን ደብረ ከርቤ ከደቡብ ወሎ ዞን አምባሰል ወረዳ ከደሴ ከተማ ሰሜን ምዕራብ አቅጣጫ 82 ኪሎ ሜትር ርቀት ላይ ትገኛለች። ግሸን ደብረ ከርቤ አስደናቂ የተፈጥሮ ገጽታን የተላበሰ ተራራማ፣ 360 ዲግሪ ዙሪያውን ገደላማ የሆነና የመስቀል ቅርጽ ያለው አምባ ላይ ያለ ልዩ ስፍራ ነው። የግሸን ደብረ ከርቤ ለመጀመሪያ ጊዜ ባጼ ካሊብ ዘመነ መንግስት አባ ፈቃደ ክርስቶስ በሚባሉ አባ ለመስራት ለቤተ ክርስቲያን መስሪያ እንደተመረጠ ይታመናል። አባ ፈቃደ ክርስቶስ በንጉሱ ይሁንታ በ517 ዓ.ም ምረት የመጀመሪያውን የእግዚአብሔር አብ ቤተ ክርስቲያንን የሰሩ ሲሆን አሰራሩም በገጠሩ የአማራ ምድር በተለመደው የሳር ክፈፍ ነበር። የእግዚአብሔር አብ ታቦት ያለበትን ቦታ የወንዶች ገዳም ሲያደርጉት፣ የመቤታችን ታቦት ያለበትን ደግሞ የሴቶች ገዳም አድርገው ሲገለገሉበት እንደነበር በገዳሙ ያሉ አባቶች አስረዳሉ። የግሸን አምባ የመጀመሪያ የመጠሪያ ስም ደብረ ነጎድጓድ እንደነበረ ይነገራል። ቅዱስ ላሊበላ ወደ ግሸን መጥተው በአምባው ቤተክርስቲያን ለመፈልፈል እንዳሰቡ በሚነገርበት ዘመን ደግሞ የግሸን መጠሪያ ወደ ደብረ እግዚአብሔር በሚል ተቀይሯል። ብዙም ሳይቆይ ደብረ እግዚአብሔር የተባለችው ግሸን በንጉስ ይኩኖ አምላክ ዘመነ መንግስት ድጋሚ ስሟ ተቀይሯል። በዘመኑ አምባው ከእምነት ቦታነቱ በተጨማሪ የአስተዳደር ቦታ በመሆንም የነገስታት ልጆች እንዲማሩና በዚያው እንዲኖሩ በመደረጉ አምባው ደብረ ነገስት በመባል ለማለም ተጠራች። በኋላም አጼ ዘር ያቆብ ግማደ መስቀሉን ከሲናር ወደ ኢትዮጵያ በማስገባትም በዚህ አምባ ሲያሳርፉ አምባው ኢየሱስ ክርስቶስ የተሰቀለበት መስቀል መገኛ ነው በማለትም ደብረ ከርቤ ብለው እንደሰየሟት በገዳሙ የሚገኙት የታሪክ ድርሳናት ያስረዳሉ። ደብረ ከርቤ ማለት መስቀልን በመስቀል ተራራ ላይ አስቀምጥ ከሚለው የፈጣሪ ትዕዛዝ የመጣ ሲሆን የመስቀል ተራራ ማለት እንደሆነም ይነገራል። በክርስትና ሃይማኖት ዘንድም ለሰዎች ኃጢአት ድህነት ሲል የኢየሱስ ክርስቶስ የተሰቀለበት ግማደ መስቀል መገኛ በመሆኗ የተቀደሰች ቦታ ቦታ እንደሆነችም ይታመናል የግሸን አምባ በተፈጥሮ በመስቀል ቅርጽ የተሰራ ሲሆን ዙሪያውም ቀጥ ባለ ገደልም የተከበበና ወደ አምባው ሰውም ሆነ ማንኛውም ዕቃ የሚጓዝበት መግቢያ አንድ በር ብቻ ያለው ነው የነገስታት ስጦታዎች የብርና መጽሐፍት መስቀሎችና የተለያዩ ቅርሶችም በሙዚየም ውስጥ ይገኛሉ በሙዚየሙ በአክብመ ባህልና ቱሪዝም ቢሮ በህብረተሰቡ ተሳትፎና በገዳሙ በጋራ የተገነባ ነው ግሸን ደብረ ከርቤ አምባ መጻፈ ጤፉት የተባለችው ውድ የብራና መ ዛፍም ይገኝበታል። በእምነቱ ተከታዮች ዘንድም ልዩ ቃል ኪዳን እንደተገባላት የሚታመነውና ዳግማዊት ኢየሩሳሌም በመባል የምትታወቀው ግሸን ደብረ ከርቤ በእምነትና አስተዳደር ቁርኝት የፈጠሩባት ተፈጥሮ ያከበራት ድንቅ ምድር ናት። በግሸን ደብረ ከርቤ አምባ የእግዚአብሔር አብ፣ የቅድስተ ማርያም የቅዱስ ሚካኤል የቅዱስ ገብርኤል እና የቅዱስ ኡራኤል አብያተ ክርስቲያናት የሚገኙ ሲሆን ዋነኝነት መስከረም 21ና ጥር 21 ታላቅ አመታዊ የንግስ በዓላት ሆኖ ባሉም ይከበራል። በአሁኑ ሰዓትም ከደሴ ወደ ዋድላ ለላታ የአስፓልት መንገድ በመሰራቱ በእግርና ተሽከርካሪ የአምባሰል የተራራ ሰንሰለት አካል ከሆነው የገሸን አምባ በቀላሉ መድረስና መጎብኘት ይቻላል። ወደ ተመልካቾቻችን ለዛሬ የነበረን መረጃ የንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።